ደስ ያለኝ ከብዙ ዓመት በኋላ እንደዚህ ተሰብስበን ችለሽ እና አታስመስል። በግድ ደስተኛ ለመምሰል አትጣር። በጥሩ ነገር

አለን እኔ እንግዲህ በጣም ደህና ነኝ። ዛሬ እንግዲህ ለየት ያለ ቀን ነው። ለየት ባለ ቀን፣ ለየት ባለ ቪዲዮ፣ ለየት ባለ ፕሮግራም እናንተ ከተከስተናል ማለት ነው። ገምት ውስጥ ቤተሰብ ምን እንዳለ እና ያው አብዛኞቻችሁ ብላችሁኛል፣ አመሰግናለሁ። በቲክቶክ ልላካችሁልኝ ማለት ነው እንግዲህ እንደምታውቁት ዛሬ እንግዲህ ድፍን ሰላሳ ስምንተኛ ዓመት ሆነኝ እና ሃፒ በርዝደይ በልዩላችሁ አመሰግናለሁ፣ በጣም እና፣ ቤተሰብ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ብዙዎቻችሁ ባለፈው በለቀኩት ቪዲዮ ደግሞ ያልተገባ ነገር እያላችሁ ነበረ። ሆኖም እኔ ለወቀሳ ምናምን ነገር ሳይሆን ያው እናንተ እየጠየቃችሁኝ ስለነበረ ለማንሳት ምናምን ፈልጌ ሳይሆን እንዲነግርሁ ነገር ለማለፍ ያክል ነው። ለመመጥ ምናምን እንኳን አይደለም። በእውነት እንዲህ አይነት ሀሳብ የለኝም እና አመሰግናችኋለሁ። ደግሞ ብዙዎቻችሁ አይዞህ ምናምን ነገር ያላችሁ ያላችሁ በጣም ነው የማመሰግናችሁ። ፈጣሪ ያክብርልኝ። ዛሬ እንግዲህ እኔም ዘና ብዬ ዘና የሚያደርግ ቪዲዮ ለእናንተ ይዤ መጥቻለሁ። ልደቴን መሆኑ አጋጣሚ በጣም ደስ ይላል። ሁላችሁንም በጣም ነው የምወዳችሁ። በጣም ነው የማመሰግናችሁ ለምታደርጉልኝ ትብብር ማለት ነው። ደግሞ ለቤቱ አዲስ የሆናችሁ ላይክ፣ ሳብስክራይብ እያደረጋችሁ ናት ዩቲዩቡን ጆይን አድርጉ። በጣም አዳዲስ ነገሮችን ከአሁን በኋላ ይዤ እናንተ ጋር ሄድ መለስ ነው ብሎ ማለት ነው። እንደ ድሮ አይደለሁም እመጣለሁ በቅርብ በቅርብ ማለት ነው። እና ቤተሰብ ዛሬ ብዙ ልዩ ልዩ እንግዶችን ጋብዣለሁ እና ጓደኞቼን ጠርቻለሁ ለመጀመሪያ ጊዜ እኔ ቤት እንግዳ ስጠራ ማለት ነው ብዙ ጊዜ፣ ምክንያቱም እዚህ ሀገር ሰው ጊዜ የለውም ስራ ላይ ምናምን ነገር በጣም ቢዚ ይሆናል። በጣም እግዚአብሔር ይስጥልኝ፣ እንግዲህ ከመጡ ማለት ነው አብዛኞቹ እሺ ብሎኛል፣ እየመጡ ነው። እኔም ሽር ጉድ እያልኩኝ ነበረ እና አሪፍ ጊዜ በጣም አብረን እንደምናሳልፍ ተስፋ አደርጋለሁ። ች ሲመጡ ያለውን ነገር አብረን የምናየው ይሆናል እና ቤተሰብ እየሰራው ነበረ ካሜራማን የቆይቶብኝ ነው በመሀል ትቼ ወጣሁት ማለት ነው። እና ለእንግዶቼ ተፍ ተፍ እያልኩኝ ነው። በጣም ይከብዳል። እየመጡ ስለሆነ ምግብ አዘጋጀት ላስተምራችሁ። ዛሬ መጥበሻው በጣም ይገባል። እንግዶች ይደርሷል። ቤተሰብ ከቦናቸው። ማሚ እንኳን ተወንደር ማሚ ትባላለች። እናቴ ነች። ከዚህ በፊት እናቴን ማጣቋት እና ያው እናቴ ነው የምላት ያው በስጋ እናቴም አትሆንም። ያው ልክ እንደ እናት ትሪት ስለምታደርገኝ እንደ ታላቅ እህት፣ እንደ እሷ ደግሞ እንደ ልጇ ልጅ ነው የምትለኝ። እና የበለጠውን ከሷ ትሰማላችሁ። ለማንኛውም እንኳን ደህና መጣሽ እና እንግዶች አልወጡ ቀዳሚዋ እንግዳ ማለት እንግዲህ ብዙ ነገር እንግዲህ ስደት ላይ ያገኘዋት እናቴ ነች። ስለመጣሽ ደግሞ አክብረሽ ከዛ ደክሞች ከስራ መተሽ ማን ተዋወቃል? ማን እንግዶች አሉ? አረፈልሽ በጣም። በሀበሻ ተሰብስበናል። ቤተሰብ እንግዲህ አንድ ጓደኛ ቀርቷል፣ እሱ እየመጣ ነው እና ቤትሻ፣ አመሰግናለሁ አክብረሽ ስለመጣሽ እና ጓደኛ ነች ቤቴ ትባላለች። ሁሉም ከስራ

እና ቤተሰቦች ተሰብስበናል። እንግዲህ እንኳን በደህና መጣችሁ። አመሰግናለሁ። ግን በጣም ነው ያረፈዳችሁ። የሀበሻነት ባህል አይለቅም ደማችን ውስጥ ገብቷል። ይህ ነገር ፈልጋቸ ዛሬግራ ስለመጣችሁ በጣም ደስ ይለኛል። እናንተን ለማስተናገድ ዛሬ ሹር ጉድ እያልኩ ነው ያልኩት። ማን አንተ ራሱ እየጠበኳችሁ ነበር እና ብዙ ፕሮግራም ስላለ ቀጥታ ወደ እራት ግብዣችን እንሄዳለን። የለም ለመጨማመር ፈልጌ ነበረ።

ደግሞ ለዓመት በሰላም ካደረሰኝ ተሰብስበን ደግሞ ከዚህ እንድናከብር ፈጣሪ ይርዳን፣ እንደዚህ ሳንለያይ። ትልቅ ሰው እያለ ዛሬ ልደቴ ስለሆነ እኔ ጸሎት እንዳደርግ ይፈቀድልኝ። ወንድ ነው የሚጀምረው። ግን አረስቻለሁ። ያለ አሪፍ ነው፣ ይጣፍጣል። ብሩክ እንደፈራ አይደል? ደሞ እናት በጣም ነው የሚጣፍጠው። ግን ይሄን ነገር አንተ ነው የሰራው? እርግጠኛ? ኧረ አንተ አላመኑኝም እኮ አሉኝ። በራሴ ነው የሰራው። እኔ አላመንኩም እስካሁን። ግን ቀኑን ሙሉ ነው የፈጀው። እኔ መጨረሻ ላይ ነው የመጣሁት እ ከጀሞ ማነው ቀድሞ ቤት የደረሰው? የሆነ ሰው ነበረ ወይ? የሆነ ሰው ነበረ ማን?

እንደዚህ ደስ ብል ዜና ጎርድ አላውቅም አላሰብኩም። በእውነት ሆነ እኔ እንደ እንደ ቀላል ቀለል አድርጌ ነው ጠዋት ቤተ ክርስቲያን የሚል ምናምን ነገር የጀመርኩት ከኋላም ነው እንደዚህ ከባድ ሆን ይችላል። ተሰብስቤ በአካባቢ ምናምን በይዝ መጥቼ ናገ የሚለውን ነገር ያሰብኩት ግን እግዚአብሔር ነው ምላሹ። በጣም ደስ ያለኝ ከብዙ ዓመት በኋላ እንደዚህ ተሰብስቤ ከሀበሻ ወንድሞቼ ጋር ከቤተሰቦቼ ጋር ምናምን ነገር

እንግዲህ ቤተሰብ ከእራት ግብዣው ተመልሰን መተናል። እየተዝናናን ነው እ ም የእነሱን በል ባላውቅም፣ የምር እግዚአብሔር ነው የምላችሁ በጣም ከብዙ ጊዜ በኋላ ከአመታት በኋላ ነው የሚባለው። ከሁለት ዓመት በላይ ሆኖኛል፣ በዚህ መልኩ ደስ ብሎኝ አያውቅም። በዚህ መልኩ ሆ አክብሬ ገና ስጀምር ምናምን እንደዚህ ይሆናል ብዬ አስቤ አይደለም፣ በእውነት ይሆናላ። ቀለል ብዬ ምናምን ነገር ለማፈር ነው እና እንደምታዩት፣ አደማመቁ እና በጣም አሪፍ ጊዜ ነበረ። በጣም ደስ የሚል ጊዜ ነበረ። በጣም ደስ ብሎኛል እና አመሰግናለሁ። እንዴት ነበረ ግን ሳልጠይቃቸው አልወደዳቸው። ኧረ እሱ አያሳስባቸው እንግዲህ እንደወደዳችሁ ተስፋ አደርጋለሁ። እኔም ደግሞ ስለመጣችሁ ከልብ አመሰግናለሁ። ያው አውቃለሁ ያለውን ኮንዲሽን ሁላችሁንም ያው ስለማውቅ ምክንያቱም እዚህ ሀገር ሁሉም ሰው ጊዜ አጥረዋል፣ ሰዓት የለውም ስራ ከስራ በኋላ ደግሞ በጣም ይደክማል። ምናምን ነገር ለእረፍት ለማድረግ ነው ሰው የሚለውን አቅም ለዛ ሰዓት ለዛም ነው ብዙ ጊዜ ሰው ሀበሻ ከሀገር ከወጣ በኋላ እንደዚህ ተሰብስቦ ምናም ነገር ቪዲዮ ለመስራትም አይመችውም፣ በጣም የሚከብዳል። ሁሉም በራሱ ነገር በጣም ቢዚ ነው፣ ተወጥሮ ነው የሚውለው። እና አክብራችሁ ስለመጣችሁ የምር ከልቤ በጣም ደስ ብሎኛል። ደስታዬን ነው የመለሳችሁኝ። አመሰግናለሁ፣ በጣም አመሰግናለሁ፣ በጣም አመሰግናለሁ። እና እንግዲህ ቤተሰብ መጨረሻ ላይ እንግዲህ ለቤተሰቦች ለብሩክ ታቅታላችሁ። ቤቲ እዚህ አዲስ ነች፣ የቅርብ ጓደኛ ነች። ማሚ ያለች ጓደኛ ያሉ እና በመጨረሻ የምትሉት ነገር ካለ፣ የምታስተላልፉት መልእክት ካለ፣ ለእኔ የምትመኙልኝ ነገር ካለ ታስተላልፉና ከዛ በኋላ እንዘጋዋለን ማለት ነው። በጣም እኛ ጋር በጣም ሰዓት እየመሸ ነው፣ ምክንያቱም ወደ ቤት መሄዳለን ያስባለን እኔ ላስጀምራ። እሺ ብሩኬ፣ እሺ ናትሻ። በመጀመሪያ እንኳን ለዚህ ቀና በቃ እንኳን ተወለድክ ልንላለን። ያው አንተ ብዙ ዓመት ኑር፣ እኛ ልደት ለማክበር አንተን ለማጀብ አይደክመንም። ሺህ ዓመት ኑርልን ከዚህ መቀጠል በጣም ደስ ይላል፣ እንደዚህ ተሰብስቦ ምናምን ነገር ልክ አንተ እንዳልከው ነው ብዙ ጊዜ ሰው በራሱ ጊዜ ቢዚ ይሆናል እንጂ እንደዚህ ተሰብስበ ውድደት ለማክበር አደለም ቁም የሆነ ለማውራት ራሱ ጊዜ የለም እና እንደዚህ አይነት ነገር በማየት በጣም ደስ ብሎኛለን በግሌ እና ይህ ነገር እንደሚቀጥል ተስፋ አድርጋለ ው መገናኘቱ በቀራረቡ ማውራቱ ምናምን እና እኔ እኳን አቁም ያለው በች እንደሆን ራሱ ልደት ምድደቴን አላውቀውም። አንተ እንደውም ጎበዝ ነህ እና የምር ከልብ ደስ ብሎኛል። ዓመት ምረት እንደነ ናትሻ በጣም ናው ማመሰግናው ልደትክን ስለጋበዝከኝ። በጣም ጥሩ ሰውነክ ፈጣሪ ጨምሮ ጨምሮ እድሜ ይጨምርልህ ጨምሮ ጨምሮ እድሜ ይጨምርልህ አይባልም፣ አልሬዲ ተጨምሮ ልካል። ደግ ሰውነክ እና ፈጣሪ ጥሩ ነገር እመኝልካለሁ። ስላወቅኩ ደስ ብሎኛል። መልካም ሁሉ ይገቡሃል። ጥሩ ሰውነክ። አመሰግናለሁ እና አናትሻ የምር ሰላም ወኩ በጣም እድለኛ ነኝ። እና የምር እቃ ከልቤ መልካም ምኞቴ ልገልጽልህ እፈልጋለሁ። ያሰብካቸው ነገሮች፣ ያቀርካቸው ነገሮች እንዲሳኩ ለምኞቴ ነው። እድሜን ይጨመርልህ፣ ወልደህ ከብደህ ለማየት ያብቃህ። ትልቅ ምርቃት አሁን። አመሰግናለሁ ብራዘር፣ ያንተንም ለማየት ያብቃህ። ማሚ ያንቺ ይቀራል። ማሚ ማለት እንግዲህ እንደ እናቴ ማለት እህቴ ነች፣ ያው እናቴ ነች፣ ለዛው ማሚ ብላ። ዛሬ ግን ለኔ የምትመኝ ለልጅሽ የምትመኝ መልካም ምኞት ካለ በዚህ አጋጣሚ እድል ነሽ እናትዬ። ይሄ አመሰግናለሁ። እንኳን ለዚህ ለልደት በዓል በሰላም አደረሰ። እግዚአብሔር ጨምሮ ይስጥ እድሜ ጤና ፈጣሪ ጠብቅህ፣ ባለህበት ስፍራ ሁሉ በጣም ነው የምወድህ፣ በጣም ነው የማከብር ልጅ ብዙ ነገር አብረን ያሳለፍን ደስታ ያስደስተኝ ሲከፋ ደስ የማይለኝ እና እናትዬ እንኳን ተወለድክ አባቴ፣ እንኳን ተወለድክ እና እናትዬ ደስ ሳይልህ አታስመስል፣ መስል ደስተኛ አትመስለኝለን ብለን እና ህይወት ካቋረጥክ በኋላ ያለህን ነገር ከዚህ በኋላ የማየው ነገር የአንተ ነገር ደስተኛ አይደለም። እና በቃ የሆነ የማነበው ነገር አለ አንተ ላይ የምረዳ ነገር አለ ደስተኛ ለመምሰል የምትጥረው ፓርት አለ፣ ግን አይመስለኝም። ምን እና እና ደስተኛ ሆነ ማየት ነው። እኔ ሪሊ እውነተኛውን ደስታ ነው ማየት የምፈልገው ከአንተ የተደበቀውን ሳይሆን። ስለዚህ ኦልሬዲ ያ ህይወት ተቋርጧል። ግን አሁን ከዚህ በኋላ አዲስ ላይፍ አዲስ ህይወት መስርተህ ደስተኛ ማየት ያለብኝ ይሄንን ነው እኔ ልክ እንደ እናት እንደ እህት እንደ ቤተሰብ ስር ሆኜ የማየው። ብዙ ነገር አሳልፈሃል ናትዬ፣ ብዙ ነገር አውቃለሁ። ብዙ ነገር አሳልፈናል እና ተጎርተሃል። ኖ ይሄ ደስተኛ አይደለም ናት፣ በጣም ደስተኛ አይደለም ና። እንደዚህ አይደለም ያንተ ደስታ፣ ይሄ አይደለም። አቃለሁ ከዚህ በፊት እና አታስመስል ናት። በግድ ደስተኛ ለመምሰል አትጣር። በግድ ደስተኛ ለመምሰል አትጣር ናት፣ ደስተኛ አደለህም እና ያለውን ነገር መቼም ማንም ቤተሰቦችህ የሚያውቃሉ ያለፍክበትን ላይፍ። ምንም አያስፈልግም እንደዚህ አይነት ነገር ኖ። በቃ እኔ ባለውበት ሁኔታ በጣም ደስተኛ ነኝ። አሁን አሪፍ፣ በአሪፍ ሁኔታ እያከበርን ነው እና እናቴ ነች ብዬ አክብሬ በጥሩ ነገር ነው እንትናኩት እና ሌላ ነገር አታሉ። በቃ ስልስ ይቅርታ። በጣም እኔ እኔ የሚሰማኝ ነው እናቴ ምንነግርክ። እኔም እንደ እናት እንደ እህት እንደ ብዙ ነገር ያለህን ጉድለት ስለማይ ነው የውሸት ስለምትስቅ ነው። ስለዚህ ይሄ ደግሞ ከልብ የሚያቀሰው ነው የሚያቀው በልደትም ቀን ቢሆን ደስ ባይልም ቢከፋህም ግን ደግሞ አንድ እውነት የምነግርህ የራስን ህይወት መጀመር አለብ ብዬ ነው የማስበው። በቃ ይሄ ነው እኔ ማስበው፣ የራስን ህይወት ማሰብ አለብክ። ከዚህ በኋላ ላይፍ መኖር አለብክ። ያን ነው እኔ ማስበው። ለፍተሃል ብዙ ነገር፣ ታግሰሃል ብዙ ነገር፣ በቃ ደስተኛ ለመምሰል ብዙ ጥረሃል። ግን ከዚህ በኋላ በእንደዚህ አይነት ነገር ባታደርግ፣ በቃ የራስን ህይወት ብትጀምር፣ ደስተኛ ነው ብዬ ነው ማስበው እንደናትም አሁን እንደምትረበሽ አውቃለሁ። ይቅርታ ምንም የሚረብስ ነገር አይደለም። ከዛ እዚህ ጋ አሁን በስነ ስርዓት እያከበርን ነው። እኔ ምንም የማስመስለው ነገር የለም። ሰው ያቀው ነው። እኔ አሁን የምር አሁን በጣም ደስተኛ ነው። ናቲ ደስተኛ ነው። አይደለም ደስተኛ የግድ ሰው ደስተኛ ለመሆን ደግሞ እያስመሰልክ ናቲኛ ቅርብ ስለሆንን ነው። እኔ በተለይ ብዙ ነገር አብረን ስላሳለፍን አውቃለሁ። ያኛውን እናቴን አሁን ያለበት እናቴን ስለማውቅ ስለዛ ነው አሁን እየተናገርኩ ያለ በሌላ ነገር ነው የተረዳችሁ። አልተረዳችሁም ጭራሽ ማለት ነው። በዚህ ይሄ አሁን ይሄ ያለፈው ነገር መጥቶ እዚህ ጋር አሁን ፕሮግራማችንን ማበላሸት አልነበረበትም። እንደዚህ አይነት ነገር ባይነሳ ምናም ነገር ደስ ይለኛል። ችግር የለውም ማለት ለእኔ መልካም አስባችሁ ስለሆነ ወይም ምንም ሌላ ህይወት የጀመረ ሰው ብቻ ደስተኛ አይደለም። እኔ በዚህ ሰዓት እውነቴን ነው የምላችው ከበፊቱ በተሻለ። ለራሴ ብዙ ነገር እያሰብኩኝ ነው። ከበዚህ በተቻለ ከቤተሰቦች ጋር ብዙ ጥሩ ጊዜ እያሳለፍኩኝ ነው እና በጣም ደስተኛ ነው። በቃ የምሬን ነው የምላችሁ። ደግሞ የግድ ሰው ደስተኛ ለመሆን ደግሞ ታስመስላለህ። እኔ ደስ ብሎኝ ነው ደስ ብሎኝ ከልቤ ያልኩ የማልኩኝ። በጣም ዛሬ ደስ ብሎኛል። ምናምን ነገር እያከበርን ነው በሌላ ነገር ሲፈጠርባቸው ሌላም እኛ ደስታ ደስታችን ነው። ከዚህ በ ይሄ ግን ተሸፍኖ ማለፍ የለበትም ማለት የለብንም። መልካም ነገር ሁላችንም እንደዚያ ነው። እንደዛ ነው። የተመኘንልኝ ይሄ ምክራሪ ነው። አሁን እንደዛ አይነት ነገር ሲነሳ ያናድደኛል። አይደለም ማሚ እኔ እኮ እናቴ ነሽ፣ በቃ በእውነት እግዚአብሔር ነው ማለት በቃ እንደናቴ እናቴ ነሽ በቃ ስልሽ፣ ሌላ ነገር ውስጥ አታስገም። አይ በጣም ደስተኛ ነኝ ባለሁበት ሁኔታ በጣም ደስተኛ ነኝ። ነገ ደግሞ የተሻለ ቀን ነው ነገ ደግሞ ሞር፣ በጣም ደስተኛ ሆናለሁ። በቃ ማስመስል አላስመሰልኩም እኔ ምንም፣ ያስመሰልኩትም ነገር የለም። እናት እንደዚህ ደስተኛ ነኝ ብለ ታስባለ። እንደዚህ ደስተኛ አይደለም። እናት እንደዚህ አይደለም። እናት ያ ማለባበስ የለብም። በቃ የራስህ ላይ ያኔ እንዳትላም ነገር አይደለም። የራስህ ላይፍ መኖር አለብክ። እናት አስመሳኝ ምናምን ነገር ሆኝ አይደለም። በቃ እኔ ባለሁበት ሁኔታ ደስተኛ ነኝ፣ እና በእንደዚህ አይነት ሁኔታ ደግሞ እንደዚህ ነገር ባናገር ባናምን ነገር ደስ ይለኛል። በቃ ተደስተን ተጫውተን እናሳለን። ሌላ ነገር አያስፈልግም። እና እኔ ያልኩሽ መልካም ምኞት ለእኔ ተነኝ ብዬ ይሄው መልካም እኮ ነው የተመኘው። ለናት ሞር መልካም የሆነ ነገር ነው የተመኘው ካለበት ህይወት ካለበት ህይወት የተሻለ ህይወት በቀየነ። ይሄ አሁን ህይወት ያለበትን ከታርገው ወደ አዲስ ህይወት ይገባል ያለው ለምን እንደዚህ ለምን ትሆናለህ ናቲ? እኔ ለአንተ ብዬሽ እኮ ነው ናቲ፣ እኔ እንደዚህ እንድትሆን አይደለም ናቲ። በዚህ ቀን እኔ እኔ ደስተኛ እንድትሆኑ ደስተኛ እንድትሆኑ ደስተኛ እንድትሆኑ። ሆነውናቴ እኮ እንቀመጣለን ግን እንደዚህ ለምን እሆናለሁ ለራሱ